ጉዞዬ ወደ ቡታጅራ ከተማ እየሄድን ነው። እንደ ትልቅ የበጎች እርባታ ማዕከል አለ። እዛ እየሄድን ነው። የበጎች እርባታን የሚከፍተው ልጅ የመርካቶ ነጋዴ፣ በንግድ ስራ ላይ የተሰማራ ወጣት ነው። እንደምታዩት አካባቢው በጣም ያምራል። ዲሲቲ ቻናል ላይ ሳንሻይ ኮንስትራክሽን ይሰራዋለ። በጣም የሚያምር አረንጓዴ አካባቢ ነው። አስፓልቱ ለምለም ነው በጣም ገጠር አካባቢ ስታዩት እንዴት ያምራል። ይህ በጣም ምርጥ ነው። የአየሩ እንቅስቃሴ ኦክሲጅኑ ንጹህ ነው። በጣም ጉም ነው። የመንገድ መጨናነቅ የለም። እንግዲህ እዛ ከደረሱም በኋላ ያሉትን በጎች እናያቸዋለን። እንቀጥለን ወደ ፋርም እንገባለን። ሰላም፣ የፕሮግራሜ ተከታታዮች እንደምታያቸው እነዚህ በጎች ረማ በጣም መጠንቀቅ ያለብን ነገር ምንድን ነው? በጎች በአብዛኛው ጊዜ እነሱን እያየር የምንገዛቸው በጎች እጅግ በጣም ጥሩ በጎች መሆን መቻል አለባቸው። የምንገዛቸው በጎች ጤንነታቸው፣ ሁኔታቸው በደንብ የተስተካከለና እርግዝና በጥሩ ሁኔታ ላይ የሚገኙ ናቸው። እንግዲህ እኔ አሁን እንዳያችሁት የምገኘው ቡታጅራ ዋና ከተማ ወጣ ብላ የምትገኝ አንድ ትልቅ የበጎች እርባታ ማዕከል ላይ ነኝ። ይሄ ወጣት ልጅ በጎችን ማርባት ፈልጎ እኔ ዩቱብ ቻናል አይቶኝ እንዴት አድርጌ በጎችን መግዛት እችላለሁ አንድ መቶ በጎችን ዘጠና ሴቶች አስር ደግሞ ወንዶች ቢገዛ እያዋጣሉ ብሎ በጠየቀኝ መሰረት እዚህ የገዛ ናቸው። በጎች በአብዛኞቹ ሴቶች በጎች ናቸው። እንግዲህ እዚህ ላይ ምንድነው የምናየው እኛ ሁሉም ሴቶች በጎች በወለዱ ቁጥር ምን ያህል ውጤታማ ይሆናል። እንግዲህ የበጎች እርባታ ብዙ ጊዜ ውጤታማ ያደርገናል። በቀላሉ እንቀየራለን። በአንድ ጊዜ ከፍተኛ ገንዘብ እንድናገኝ ይረዳናል የምንለው ለምንድን ነው? እነዚህ በጎች ከዘጠናዎቹ ውስጥ ቢያንስ አሁን ከዚህ ካሉት ወደ ሰማንያ የሚደርሱት በጎች ሴት ቢወልዱልን ምን ያህል ውጤታማ ነን? ሴቶቹ ደግሞ እንደገዛ በስድስት ወር ጊዜ ውስጥ እንደዚሁ እርግዝና ይዘው ድጋሚ ቢወልድልን ምን ያህል ውጤታማ ነን የሚለው ትልቁ ነገር ነው። እንበልና ደግሞ ከአሉት ዘጠና ሴት በጎች ውስጥ ወደ ስልሳ የሚደርሱት ደግሞ ወንዶች ናቸው እንበል። እነዚህ ስልሳ የሚደርሱትን ወንዶች ደግሞ እንደዚሁ አሳድገን ወደ ገበያ ላይ እያንዳንዳቸውን አብልተን ከስድስት ወር እስከ ስምንት ወር ባላችሁ ጊዜው ውስጥ ለእርድ ብናቀርባቸው ምን ያህል ገንዘብ እናገኛለን? አሁን ባለው የበግ ገበያ ምን ያህል ተጠቃሚ እንሆናለን? አንድን በግ በትንሹ 13ሺህ፣ 15ሺህ ብንሸጥ። እዚህ አካባቢ የግጦሽ ችግር የለም ሳር ከ በከፍተኛ ሁኔታ አለ። ጤንነታቸው ከአካባቢ ራቅ ብሎ ስላሉ በጥሩ ሁኔታ ነው ያሉት። ስለዚህ እጅግ በጣም ውጤታማ እንሆናለን ማለት ነው። ስለዚህ ከ ከሰማኒያ በጎቹ ውስጥ እያንዳንዳቸው በአስራ ሶስት ሺህ ብር ቢሸጡ በቀላሉ ምን ያህል ገንዘብ እንዳገኘን እዚሁ መረዳት እንችላለን ማለት ነው። ስለዚህ የበጎቹ እርባታ በቀላሉ ሰዎችን በትንሽ ብር በትንሽ ጊዜ ወደ ከፍተኛ ሚሊዮነርነት የሚቀይር የእርባታ ስራ ነው። ነገር ግን ምንድነው በጎች ለምንድን ነው? የሚያለክሱት ለምንድን ነው? ምግብ የማይበሉት ምን ሆነዋል? በሰውነታቸው ውስጥ የተለያየ የፓራሳይት ችግር አለባቸው። በደንብ ማየት አለብን። መዥገር ወለድ በሽታ አለባቸው ወይ? መዥገር ወለድ በሽታ ካለባቸው እንዴት አድርገን ሕክምና እንሰጣቸዋለን? ምን አይነት ሕክምና ክትትል ነው የምናደርገው? ብለን ማሰብ አለብን። በርካታ ወጣቶች ወደ እርባታ ስራ ላይ መግባት እንደሚፈልጉና እያሰቡ እንደሆኑ ይነግሩናል። ስለዚህ ይህን ደግሞ ማግኘት የምንችለው ወደኛ ማዕከል መታችሁ የተለያየ ስራዎችን መስራት ስትችሉ እንደሆነ ለመግለጽ ፈልጌ ነው። እናንተም በደዚህ ቦታ ላይ መታችሁ ክትትል እንድትጀምሩ ስራ እንድታስቡ ለማድረግ ነው። የበጎች እርባታ እጅግ እጅግ በጣም ጥሩ ስራ ነው። ግን በጎች በቫይረስ የሚመጣ በሽታ አለ። በባክቴሪያ የሚመጣ በሽታ አለ። ከዚህ በሽታ እንዴት አድርገን ነፃ እናረጋቸዋለን? በጎች የተለያየ ቅጠል ይበላሉ። ስጋቸው በጣም ጣዕም አለው። ስጋቸው በጣም ስንበላው እጅግ በጣም በርካታ በሽታዎችን መከላከል የሚያስችል ይዘት አለው። በጎች ሳር በተፈጥሮ ስለሚግጡ የተለያዩ ሆርሞን ነገሮችን ስለማይወስዱ ስጋቸው ለሰው ልጅ እጅግ በጣም ተስማሚ ነው። ግን የምንገዛቸው በጎች ደግሞ እንዴት ያሉ መሆን አለባቸው? ጤናቸው ምን ይመስላል? የደህንነታቸው ጉዳይ ምን ይመስላል? በምናረባበት ቦታ ላይ የመመገቢያ እቃ ያስፈልጋቸዋል። የሚጠጡበት እቃ ያስፈልጋቸዋል። ይሄ ሳር አካባቢ ነው፣ ረባዳማ አካባቢ። እዚህ ረባዳማ አካባቢ ላይ ምን የጤና ችግር አለ? እንዴት አድርገን ነው ያላቸውን የጤና ችግር በቀላሉ መቅረፍ የምንችለው? የሚሉትና ሌሎች ሥራዎች ወደኛ ማዕከል መታችሁ የሚቀጥሉት አራት ቀን የሚሰጠው ስልጠና መታችሁ ብትወስዱ እጅ በጣም ውጤታማ ትሆናላችሁ፣ ለማለት ፈልጌ ነው። እና የበጎች እርባታ ሰዎችን በቀላሉ ወደ ከፍተኛ የኢኮኖሚ መሰላ ላይ የሚያደርስ ስለሆነ እናንተስ ምን አሰባችሁ? ለማለት ፈልጌ ነው። እንግዲህ አሁን እንደምታዩት ስራችንን፣ ህክምናችንን እንጀምራለን። ምን ይመስላል? ህክምናችን ላይ ምንድን ነው የሰጠናቸው? በሚቀጥሉት ደግሞ ምን እናደርጋለን? ሁልጊዜ በጎችን ስንሰራ ምንድን ነው የአካባቢው ማህበረሰብንም ስራ እንቀሰቅሰዋለን፣ እናበረታተዋለን። ብዙ ሰዎች እዚ አካባቢ መስራት ይፈልጋሉ። ብዙ ሰዎች ገንዘቡ አላቸው ግን ምን እናስረባለን ብለው የሚያስባሉ። አሁን እዛ ጋር የምታያቸው ሰማያዊ ነገሮች እነዛ በሙሉ የበጎቹ መመገቢያ መጠጫዎች ናቸው። ገና እየተሰሩ ነው። ቤታቸው ማደራቸው እንደምታዩት በደንብ ተሰርቶላቸዋል። ስለዚህ ምንድን ነው የሚያስፈልገው? እነዚህ በጎች የተለያየ ተቅማጥ እንዳያይዛቸው ውሃቸው ንጹሕ መሆን አለበት። የሚበሉት ምግብ ምንድን ነው? ከዚህ ምግብ ደግሞ እንዴት ነው ሰውነታቸው በቀላሉ ይቀየር የሚችለው? እነዚህን አሁን ልጆች የገዛ ነው። ለምንድን ነው ከእኛ ጋር ረዥም ጊዜ እንዲኖሩ ነው። በአብዛኛው ጊዜ ትላልቅ በጎችን ስንገዛ ምን ይገጥመናል? የጤና ችግር ያለባቸው ይሆናሉ። እድሜያቸው ገፋ ስላለ ረዥም ጊዜ ከእኛ ጋር መሆን አይችሉም። እነዚህን ግን በልጅነት ከገዛናቸው እኛ ጋር አብረው ይኖራሉ፣ ያድጋሉ። እንደነገርኳችሁ አንድ በግ በ150 ቀን እስከ 155 ቀን 45 ቀን ገደማ ይወልዳሉ። ስለዚህ እነዚህ ከኛ ጋር ስንት ጊዜ ይቆያሉ ማለት ነው? ረጅም ጊዜ ከኛ ጋር ይቆያሉ። ረጅም ጊዜ በቆዩ ቁጥር ደግሞ ምንድነው፣ እርባታው በአንድ ጊዜ እየተስፋፋ እየተስፋፋ ይሄዳል። ስለዚህ እዚህ የምታዩዋቸው በጎች በሙሉ ወደ 100 አንድ አካባቢ የሚደርሱ በጎች ናቸው። ስለዚህ እናንተ ወደ ማዕከላችሁ መታችሁ እንድትማማሩ፣ እንድትሰለጥኑ ለማየት ፈልጌ ነው። አሁን ቀጥታ ወደ ሕክምናው እንገባለን። እዛው ለን ያለ ነው እነዚህ በጎች እንደምታየዋቸው እንግዲህ ምንድን ነው የምንሰጣቸው። የበጎች ስራ ብዙ ጊዜ አትራፊ ነው አትራፊ አይደለም ብሉ ብለው ብዙ ሰዎች ይጠይቁኛል። ቀደም ሲል እንደነገርኳቸው እነዚህ ሁሉ በጎች አሁን ወለዱ ማለት ቀላል የኢኮኖሚ ለውጥ አይደለም የምናመጣው። ብዙ ጊዜ የበጎች እርባታ አስፈላጊነቱ ምንድን ነው ትልቁ ነገር ምንድን ነው? አንደኛ የበጎች እርባ ግንባታን ስንሰራ ረዥም ጊዜ ከእኛ ጋር ይኖራሉ። ሁለተኛ ደግሞ በጣም የሚጠቁ አካባቢ ጥበቃ እዚህ ላይ ብዙ በርካታ ወጣቶች ከተለያየ ዩኒቨርሲቲ ተመረቁ አሉ። ወላጆቻቸው የገንዘብ አቅም ኖሯቸው ግን ለልጆቻችን ምን አይነት የስራ እድል እንክፈት ብለው የሚያስቡ ወላጆች አሉ። ስለዚህ ምንድን ነው ይሄ ወጣት ልጅ አሁን እዚህ በቶ ይህን ሲሰራ በርካታ ወጣቶች ይህን ቦታ መጥተው ያዩታል። ይህን ቦታ ይደርሳቸዋል፣ በተለያየ በቲክቶክ በቪዲዮ እንዲሁም ደግሞ አካባቢ ላይ የሚያሉት ደግሞ እሱ ሲሰራ ያዩታል። ይህን ስራ ሲሰራ ሲያዩ እነዚህ ወላጆች ገንዘቡ አቅሙ ያላቸው ለልጆ ልጆቻችሁ ምን ከፈቱ ማለት ነው። ጥሩ የሥራ እድል ከፈቱ ማለት ነው። እንደገና ደግሞ ገበሬውም ደግሞ የተለያየ ቦታ ገና ሄዶ ለገበያ አይንገላታም። ስለዚህ ጥሩ የስጋ አቅርቦት በየቦታው ይኖራል። የስጋ አቅርቦቱ ደግሞ ጥራቱ የተጠበቀ ይሆናል። እንዲሁም ደግሞ ሰዎች በቀላሉ በአላቸው ገንዘብ የተለያየ የስራ እድል እየፈጠሩ በአካባቢያችሁ ላይ ጥሩ እንቅስቃሴ ያደርጋሉ። እንግዲህ እነዚህ በጎችን ውጤታማ የምንሆነው ደግሞ ምን ስናደርግ ነው ነው ዋናው አመጋገባቸው ከምንም በላይ ነው። የምግብ ጥንቃቄና ክትትል መሰረታዊና ዋና ስለሆነ ሁልጊዜ ማድረግ አለብን። የውሃ ንጽህና በደንብ መጠበቅ አለብን። እዛ ጋር የምታየዋቸው እቃዎች በሙሉ መመገቢያና መጠጫ ናቸው። ይሄ መዝናኛ ቦታቸውን። እዛ ፊት ለፊት ላይ የምታዩት በሙሉ ይሄ አጥር ነው ሽቦ። ስለዚህ እዚህ ጋር ደግሞ የመጡት በየጊዜው የተለያየ ቦታ ዞር ዞር እያሉ መብላት ስላለባቸው ነው። ስለዚህ ምንድነው ዋና ነገር የውሃ ንጽህና። በውሃ ወለድ የሚመጡ በርካታ በሽታዎች አሉ። አንዳንድ በጎች ይስላሉ። ለምንድነው የሚስሉት? ምንድነው የደረሰባቸው የጠና ችግር? ለምንድነው? ቅዝቃዜው ነው ወይስ ደግሞ የተለያዩ ፓራሳይቶች ናቸው እንዲሚያደረጓቸው። ስለዚህ የእነዛ የህክምና ክትትል ዛሬ እኔ እዚህ ልሰራላቸው ከትናንት ተጀምር ያለው ማለት ነው። ስለዚህ ምንድነው አሁን ለእናንተ ግንዛቤ መስጠት የምፈልገው የበጎች እርባታ የአንድን ሰው ኢኮኖሚ በቀላሉ ከሚቀይሩ የሥራ ዘርፎች አንዱና ዋናው ስለሆነ እባካችሁ፣ በጎች እርባታ እጅግ በጣም ከሚጠቅሙ ስራዎች፣ ሰዎች በቀላሉ በአንድ ጊዜ ኢንቨስት አድርገው በቀላሉ ገንዘቦቻቸው ከሚመለሱላቸው የሥራ ድርሻ አንዱ ስለሆነ እናንተም ወደዚህ የሥራ ዘርፍ መታችሁ በቀላሉ በጎችን እንዴት ማርባት እንችላለን፣ በጎች ምን የጤና ችግር ይገጥማቸዋል፣ ሳይሌጅ እንዴት መስራት እንችላለን፣ የተለያዩ መኖችን እንዴት እናዘጋጅላችኋለን እዚህ ካለው ከገበሬው ላይ የመናው አቅርቦትን በቀላሉ ማግኘት እንችላለን። ገበሬው እዚህ አካባቢ ምንድን ነው፣ የሳር ግጦሽ አለ፣ ገለባ አለ፣ ገብስ አለ፣ በቆሎ አለ፣ ባቂላ አለ። እነዚህ ነገሮች ለፍየሎችና ለበጎች እየሰጠን በቀላሉ ማግኘት እንችላለን። እነሱ ሲቀየራሉ የሚለው ትልቁ ሌላው ምንድነው ነው አንድን እርባታ ስንከፍት ሁልጊዜ ጊዜ የምናየው ምንድ ነው? የበሽታን መሰራጨት እየቀነስን እንመጣለን። የበሽታ ስርጭት ማለት ምንድነው? ብዙ ጊዜ እንሰሶችን የሚያሙ በሽታዎች በሙሉ በጎችንም ያማሉ። በርካታ የጤና እንከሎች ከእንሰሳ ወደ ሰው ይተላለፋሉ። ስለዚህ ምንድን ነው ማህበረሰብን መጥቀም ማለት በጎችን ባከምን ቁጥር ከእንሰሳ ወደ ሰው የሚተላለፉ በሽታዎችንም ምን እያደረግን እንመጣለን ማለት ነው እየተከላከለን እንመጣለን። ስለዚህ የገበሬው ህይወት ምን ይሆናል? ጎረቤቶቻችን እኛ ስናሳክም እነሱ ምን ያደርጋሉ? ሕክምና እንዳለ ያውቃሉ። ሕክምና እንዳለ ሲያውቁ እነሱም ምን ያረጋሉ? ሕክምና ለእንስሶቻቸው ይሰጣሉ። ለእንስሶቻቸው ሕክምና ሲሰጡ ምን ይሆናሉ? የእንስሶች ሞት፣ የእንስሶች መታመም፣ የእንስሶች ዋጋ መጨመር ይቀንሳል ማለት ነው። ስለዚህ በተለያየ ቦታ ላይ ነው ጠቀሜታው። ስለዚህ ምን ልላችሁ ፈልጌ ነው፣ የበጎች እርባታ አሁንም ደግሜ ደጋግም የምነግራችሁ የበጎች እርባታ ሰዎችን በቀላሉ ከፍተኛ ኢኮኖሚ ከሚቀይሩ የስራ ዘርፎች አንዱ ስለሆነ በዚሁ አጋጣሚ እናንተም በርቱ። ዛሬ ደግሞ የሚኖረን የህክምና ስራ ምን ይመስላል? እንዴት ነው እየተከታተልናቸው ያለው? እንዴት ነው እየመገብናቸው ያለው? እንዴት ነው እያበላናቸው ያለው? አንድ በግ በቀን ምን ያህል ኪሎ ይመገባል? አንድ በግ በቀን ምን ያህል ውሃ ይጠጣል? የውሃ መጠኑ ከፍ ባለ ቁጥር ሰውነቱ እንዴት ነው የተሻለ የሚሆነው? የስጋ ጥራቱ ይጨምራል። የስጋ ጣዕሙ ይጨምራል። ለምንድን ነው የስጋ ጣዕሙ የሚጨምረው? እነዚህ እንደምታያቸው አረንጓዴ ለምለም አካባቢ ነው። ይሄ የምታዩ ጫካ ነው። ከዚህ ከእጽዋቱ ላይ ነው። ይህን ቅጠል ነው እንግዲህ እነዚህ በጎች የሚበሉት። ስለዚህ ሰዎች ኦርጋኒክ ነገር ወይም ደግሞ የተፈጥሮ ነገር ነው የሚያገኙት ማለት ነው። ስለዚህ እነዚህም በጎች በሙሉ የተወለዱትን ወደ ስልሳ ወንድ በግ ቢኖር በሙሉ ወስዶ አዲስ አበባ ላይ ያቀረበ ማለት ምን ያህል የዚህ ልጅ ኢኮኖሚ ይቀየራል? እናንተስ ደግሞ ከቡድ በሁለት መቶ በሶስት መቶ በጎች ብትጀምሩ ምን ያህል ትቀየራላችሁ? እንዲሁም ደግሞ እነዚህ በጎች በጣ በአብዛኛው ጊዜ ወደ ገበያ ስናቀርባቸው ኢኮኖሚያችን በቀላሉ እንዴት ይቀየራል። ማህበረሰቡን እያስተማር ራሳችን እየተቀየር ኑሯችን የተሻለ እየሆነ የገበሬውን ህይወትን በቀላሉ እየቀየር ጥሩ ደረጃ ላይ እንደርሳለን ማለት። ስለዚህም በአብዛኛው የምናተኩረው ምንድነው? አመጋገብ ምንድነው የምንሰጣቸው ምግብ? እንዴት ነው ጤናቸውን የምንጠብቀው? እንዴት ነው የተሻለ ህይወት ከኛ ጋር አምስት ዓመት አስር ዓመት በጎች ሊኖሩልን የሚችሉት? ምን አይነት ክትባት መስጠት ያለብን? በተለይ ተዛማች በሽታዎች አሉ እንደ ፈንጣጣ እንደ ኤልኤስዲ ኤፍኤም ዲ የምንላቸው በጣም በጣም አደገኛ የመተንፈሻ ችግርን የሚያመጡ በጎችና ፍየሎችን የሚገሉ ወረርሽኝ በሽታዎች አሉ። እነዚህ ወረርሽኝ በሽታዎችን ደግሞ እንዴት አድገን በክትባት እንከላከላለን። ክትባቶቹ መቼ ነው የሚሰጡት? ክትባቶቹ በየጊዜው በሰጠን ቁጥር ምን ይሆናል? በሽታው ከአካባቢ ላይ እየጠፋ ይመጣል። ይሄ በሽታ ክስተቱስ መቼ ነው የሚከሰተው? ስለዚህ ቀድመን ምንድነው የምንሰጠው? የፔስት ሄፓቲቲስ ፒፒአር ክትባት መቼ ነው መሰጠት ያለበት? የፓስቶሮሲስ ክትባት መቼ ነው መሰጠት ያለበት? ዛሬ እኛ የጀመርንላቸው የህክምና አገልግሎት ዛሬ የምንሰጣቸው መድኃኒት ለስንት ቀን ይሰራል እንዴት ነው መድኃኒት የምንሰጠው የመርፌ አጠቃቅማችን ምን ይመስላል የሚሉትና ሌሎቹንም ነገሮች በሙሉ በዚሁ በእኔ ፕሮግራም ላይ የምናየው የምንከታተለው ይሆናል ፕሮግራሙ ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ ኮመንት ጻፉልኝ ዶክተር ኃይሉ ነኝ የእንስሳት ሀኪም እንዲሁም ደግሞ በእንስሳት ህክምናና ና ዩቱብ ቻናል በተጨማሪ በኃይሉ ቤት በሚለው በቲክቶክ ቻናል የታገኙኛላችሁ ስለ በጎች እርባታ መማር ማወቅ የምትፈልጉ ካላችሁ ታች ባለ ስልኬ በኩል ደውሉልኝ ወደ እኛ ማዕከል ብትመጡ የሚቀጥሉት አራት ቀን የምንሰጠው የበጎች እርባታና ክትትል ስላለ መታቸው እንድትሰለጥኑ ለማለት ፈልጌ ነው። አሁን ቀጥታ በጎቹን ይዘን ወደ ህክምና እንገባለን። ህክምና ላይ ደግሞ ምንድን ነው ከትላንቱ በመቀጠል ዛሬ የሰጠናቸው ምን ይመስላል የሚለውን ደግሞ በደንብ በተጓዳኝ አናያለን። ከተለያየ ቦታ ላይ ስለገዛቸው እኔም እዚህ በመገኘት ለነዚህ በጎች የተለያየ የህክምና አገልግሎት እንሰጣቸዋለን። በአብዛኛው ጊዜ ሰውነታቸው ትንሽ ወረድ ያሉ ናቸው። አብዛኞቹ ሴቶች ስለሆኑ እርግዝና ላይ ምንም አይነት ችግር እንዳይከሰት በፕሪቬንሽን መልኩ ህክምና እንሰጣቸዋለን። ዛሬ የመጀመሪያው ህክምና የምንሰጣቸው ቫይታሚኖችና አንቲቢዮቲኮች የምንሰጣቸው ለምንድን ነው? ያለ ለምናደርጋ ሰውነታቸው ረዥም መንገድ ሄደው ስለመጡ በተለያየ በሽታ የተጋለጡ ሊሆኑ ስለሚችሉ፣ ያ በሽታ በሰውነታቸው ውስጥ ካለ በሽታው ሳያጠቃቸው ወደ በሽታ ሳይቀየር መከላከል እንድንችል ቫይታሚን አለኝ እዚህ ጋር ቸዋለሁ አንቲቢዮቲክ አለኝ፣ ይችልም እሰጣለሁ። በምን መጠን እሰጣለሁ ነው። ስለዚህ የበጎቹን በሽታ በአብዛኞቹ በጎች በቫይረስ በባክቴሪያ ስለሚኖሩባቸው እነዚ በሽታዎች እንዴት አድርገን መከላከል እንችላለን? እነዚህ አንድ መቶ የሚደርሱ በጎች ሰማንያዎቹ በአንድ ጊዜ ቢወልዱ ዘጠና ሴቶች ናቸው ያሉት ዘጠናዎቹ በአንድ ቢወልዱ ይሄ ልጅ በቀላሉ ውጤታማ እንዴት ማድረግ ይቻላል የሚለው ወሳኝ ነው። ምክንያቱም የበጎቹ እርባታ በጎች በአንድ ጊዜ ዘጠናዎቹ በሙሉ ሲወልዱ ከዘጠናዎቹ ውስጥ ሃምሳ እንኳን ሴት ቢኖር እርባታ በጣም በከፍተኛ ሁኔታ በቀላሉ ይቀየራል ማለት ነው። ስለዚህ በጎች ላይ እርግዝናቸው ጤና መሆኑ ጥሩ ግልገል እንዲሆንልን እንዲሁም ደግሞ የተወለዱት ግልገሎችም አድገው ወጣቱ ገንዘቡ ተግባራዊ እንዲሆንለትና ጥሩ ኢንቨስትመንት እንዲሰራ ጥሩ የጤና ክትትል ማድረግ አለብን። በተለይ ላታቸው ላይ ተቅማጣላቸው ወይ በደንብ ማየት አለብን። ሰውነታቸው ለምን ከሳ። በጣም ደግሞ መጠንቀቅ ያለብን ስናፍር እርጉዝ በጎች ካሉ የምንሰጠው ምክልና ላይ በጣም ጥንቃቄ ማድረግ አለብን። ይህን ጥንቃቄ ካላደረግም በጣም ውጤታማ ስለማነው እርግዝናቸውን በደንብ ማየት አለብን። ሁሌ መድኃኒት ስንሰጥ መጠን መታወቅ አለበት። መጠን በጣም አስፈላጊ ነው። ለምሳሌ ለምሳሌ ችግልገልን እናያት ችግልገልና የምትወስደውና ይሄ የሚወስዱት ኩል መሆን የለበትም። ስለዚህ በኪሏቸው በመጠናቸው መድኃኒት መስጠት ያለብን። አንቲሜንቲንሲያት ዲወርሞ ስናደረግ በተለይ እነሱ የሚያጠቋቸው አፋቸው አካባቢ ላይ ኦርፍ አለባቸው፣ አፍ ላይ ቁስል፣ እግራቸው ላይ ቁስል አለ፣ ሳል አለባቸው፣ ያስነጥሳቸዋል የሚሉትን በርካታ ነገሮች በዚህ ዙሪያ መንገድ እናይ እና የሚቀጥለው ሳምንት ደግሞ ፕሮግራማችን ምን ይሆናል? የተለያዩ በሽታ ክትባትን ነው የምንሰጣቸው። ምን አይነት ክትባቶች? አንትራክስ አለ፣ በጣም አደገኛ ነው። ወደ ሰውም ተላላፊ ነው። ብሩሴሎሲስ አለ፣ ቲቪ አለ። እነዚህ ሁላ በሽታዎች ጤናማ ሆነው ፋርሙ ውጤታማ እንዲሆን በግ በእርባታው በባህሪው ምንድን ነው ከፍተኛ ውጤታማ ከሚያደርጉ ስራዎች የበጎችና የፍየሎች እርባታ አንዱ ነው። ለምሳሌ በግ አንድን በሬ የምንገዛበት የበሬ ዋጋ አሁን ባለው አንድ በሬ እስከ 120 ሺህ ብር 115 ሺህብር ገደማ ነው፣ መካከለኛ በግ። ስለዚህ በግን ግን ስንት መግዛት እንችላለን ነው። እና ይሄ ልጅ እያንዳንዳቸውን በጎች በስንት ገዛ፣ እንዴት ውጤታማ መሆን ይችላል የሚለውን ደግሞ እግረ መንገድ በደንብ አብረን እናያለን ማለት ነው። ስለዚህ ፕሮግራሜ ይጠቅማል። ከራችሁ ፕሮግራሙን ላይክ አድርጉ፣ ኮመንት ጻፉልኝ። አመሰግናለሁ።